አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሁድ የተከበራችሁ የቻናኔ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ራህመት ሁሉ ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር በአዲስ ርዕስ መጥቻለሁ። ከእስከዛሬው ለየት የሚል ነው። እህት ወንድሞቼ አላህ ስብሀነሁ ወተዓላ በያላችሁበት ይጠብቃችሁ ከዘመኑ ከሚናፈሰው ወሬ ሁሉ ከሚደረገው መጥፎ ስራ ሁሉ አላህ ይጠብቀን። ወዶች ይሄ ማለት ነውና፣ በእኔ የደረሰ እንዳይደርስባችሁ በህቴ ላይ የደረሰ አደራ አደራ። ወዶች እኛ ያመጣሁት የዛሬ ደስ እንግዲህ፣ በሁሉም ላይ ያው ያልሰማችሁ የሰማችሁ ልትኖሩ ትችላላችሁ። በየሁሉም ቦታ ተሰማርተው ያሉ ሰዎች አሉ ማለት ነው። እምላችሁ ያኔ በአሁኑ ሰዓት ላይ ያው ምክንያታቸውን እያበዙ ወንድሜ ታሟል፣ እህቴ ታማለች እያሉ እንግዲህ በመዲናም በሪያድም በየሁሉም ቦታ ሌባዎች ተሰማርተዋል እና አደራ ራሳችሁን ጠብቁ። እኔ የደረሰብኝ ነገር ነው። ያው አንድ ነገር የቤተሰብ ነገር ሲነሳ ምክንያቱም እኔ እህቴ ላይ የደረሰ ነው ማለት ነው ወይ ቢያንስ ወንድም እህ፣ እናት አባት ታሟል ድረሱ ልኝ ሲሏችሁ አያስችልም። እና ስለዚህ ተጠንቀቁ። በሀዋላ ሲስተም በፌክ አካውንት ከሴት እስከ ወንድ ተደራጅተው የሚዘፉ ማፈሪያዎች በርክተዋል ማለት ነው። እና ይሄ ነገር እንግዲህ ላይ ጠብቀን ይሄን ስላችሁ ሳላንዛዛ ወደ ቪዲዮ ሲሄድ ያው ወንድሜ ታሙብኝ ነው እና እርዱኝ፣ ኦፕሬሽን ሊሆን ነው መቶ ምናምን ሽብር አዘዙለት። ከዛ በላይ አይንን አሁን ከፍለን አሁን ግን ደግሞ ድጋሚ የምንከፍለው አታሁን እና እኔ ሰዎች አሁን አልሰጡኝም። እንደው ሰው በቃ ምን የማይቀባጠር ነገር የለም። ሪፈር ነው እናሰማችኋለሁ፣ ሲሰጡን ቶሎ ሀውላለሁ፣ ሀዋላ ስጡኝ ብላ በአላህ ከቁርአን ጉርቤ የመጣች ናት በአላህ ብላ በአላህ ቃል ገብታ እህቴ፣ ያው የምትኖረው ጠለብ ነው ያለችው እሷ ምን ማታውቅም። ያኔ በጠለብ ላይ ብዙ ነገር አለ። እሷ ደግሞ የሌላይቱን ሰጣታለች። እሷ ደግሞ እንግዲህ እንደዚህ እሷንም ጀንጅና ምን ብላ ምን ብላ እህትሽን አካታለሁ ብላ ብዙ አድርጋ ሌላይቱን እንደዚህ ብላ ብሯን ላኪልኝና እህቴ ዋድርሽልኝ። አሁን ራሱ በቃ አንቺ እንደዚህ ስላልሽኝ እፎይ ብዬ መርታፎ እና ሀውሊልኝ? አሁኑ አስገባለሁኝ። አደራ ህግ ይላታል። እውነት መስራት ይችላል ደግሞ ያው የቤተሰብ ነገር ሲጠራ ወንድም እንዲሁ ነው ነው የጨጓራን ላይ የጨጓራ ያንጀት ኦፕሬሽን አላ። እውነት አድርጎ ግን እውነት አድርጎ እሷንም አላ ከምድር ያጥፋ፣ በዱንያም በአኺራም ትሰቃይ። ይብላችሁ፣ ያኔ ዱአ አድርጉልኛ እንጂ በዱንያም በአኺራም እንደዛውና 300 ሺህ ሁለም አምስት ሺህ አምስት መቶ ሪያል ይሄ ቅልል ገብቷል ማለት ነው ተወስዷል እና የት እናገኛ? ከዛ ያው ከተሀወለ በኋላ ብሎክ አድርጋ ወጣች። ስልኳን ሁሉ ጠፋፋች፣ አድራሻዋና ጠፋፋች ማለት ነው። ባንክ ቤት ሲሄድ ሲጠየቅ እንዴት እናገኘው? አዙረውታል ወደ አሁኑ። ያው ባንክ ቤትም ሊሆን ይችላል እንደዚህ የሚስጠረገው ማለት ነው። እነሱም እዛው ተባባሪ ሊሆን ይችላሉ። እና ውዶች ዬ በእኔ የደረሰ እንዳይደርስባችሁ አደራ፣ አደራ ነው የምላችሁ፣ ተጠንቀቁ ማለት ነው። በምክንያታቸው ደግሞ ምንድን ነው፣ ኢትዮጵያ ቤተሰብ ታሞብኝ እኔ ነው እኔ መላክ ስለማልችል እናንተ ላኩልኝ ለእናንተ እኔ ብሩን በሪያል አስተላልፋለሁ በቃ ይላሉ። እንደዚህ ነው በሀዋላ ሲስተም። እና ብዙ አጭበርባሪዎች እኔም ብዙ ሪካርድ ገብቶልኛል፣ ግን በብሎክ ነው የማሰናበተው። እንግዲህ እህቴ ደግሞ ያው ዋዝና የቧህናት ጠለምናት ናት። በዚህ ምክንያት ሀገር ልትገባ አስራ አምስት አመቷ ነው አላረፋ እዛ ሆናለሁ ብላ ያው አጋጣሚ ይሄ ነገር ተከሰተ። የእሷን ህይወት ትታ የዛችን ህይወት አድናለሁ ስትል አስቡት እንግዲህ፣ እሷ ስንት አመት ሰርታ ነው እንግዲህ ጠለብ ላይ በአንድ ሽብር ሁለት መቶ ሀምሳ ምናምን ሽብር የምትገብለው እህት ወንድሞች የተጠንቀቁ። በኔት ላይ በእኔ ላይ የደረሰ እንዳይደርስባችሁ አማነ ነው ምላችሁ ማለት ነው። ልትሰሙ ትችላላችሁ ታውቃላችሁ፣ ግን ደግሞ እንዳትታለሉ ከሌ ታሞብኛል ብላችሁ እንኳን እንዳትሰሙ እንዳትሰሙ። እንግዲህ በአላህ እየተማለ ከቁርአን ከአላህ ቃል ላይ ከሱ የበለጠ ማን አለ? እኔንጃ በእውነት እና ይሄ አጭበርባሬ መንጋ ቅርንጫፍ በተለያዩ ከተሞች መስርቷል። ሪያድም አለ መካ፣ ጅዳ፣ መዲና በዋናነት ደግሞ የሚሰሩባቸው ከተሞች ናቸው። እነዚህ ማለት ነው የሚገርሙ አብዛኞቹ ሴቶችም ጭምር በመሆናቸው ነው። እውነት ሴትም ናት። የእኛ እንደዚህ ያደረገችን ሴት ናት ማለት ነው። የሴትም ጨካኝ በጣም አለ። የዚህ ሀገር ፌክ ማረጋገጫ ይሰጧችኋል። ግን ትክክል አይደለም፣ ፌክ ነው። ተጠንቀቁ ተብሎ እንግዲህ ተለኳል። ግን ይህንን ሁሉ አላየንም። ከዚያ እናንተ ወደ ኢትዮጵያ እንድትልኩላቸው ያደርጓችኋል። በመጨረሻም ስልካቸውን አጥፍተው ይሰወራሉ። ገንዘባችሁን ጠብቁ ለማለት ነው። በእርግጥ የሚመክሯችሁ አትወዱም ሲመክሯችሁ ያቀኑባችሁ መስራት ተብሎ የምታለቁ ቪዲዮ ውዶችዬ፣ ሸራ ሸር አድርጉ፣ ላይክ አድርጉ፣ ለአላህ ስትሉ፣ ለአላህ ስብሀን ወተዓላ ስትሉ ማለት ነው። እንዲደርስ ያልሰማ እንዲሰማ፣ ያልሰማችሁ ስሙ ማለት ነው። ውዶችዬ እና ሪከርዱ የልጅቱ ያለችው እንግዲህ የሰው እኔ ምን እንደምላችሁ አላውቅም በእውነት ወንድሜ አንጀት አንጀቱን በቃ እህቴ ዋርጂን እስከምትል ድረስ አስባችሁታ። በጣም ይከብድ ነው ወላሂ። ስሙ እንደው ሪከርዶን እኮ የወንድሜ እንትን ሆኖብኝ ያለች ማለት ነው። ሽማሪ ያው በድንኳን የታመሙ እሱ ትርፍ አንጀት ነው እና መስለኝ እና ሺህ ብር ለኦፕራሲዮን ጠየቋቸው ነገር አለ ብሎ ያው በጣም ነገር ጓደኛ ነው ለጓደኛ ነው በጣም ጭንቅ ብሎኝ ነው ያለው፣ እልሻለሁ። እህቴዋ በላህ አሁን አንቺ ነው ነው እንደዚህ ራሴ እንግዲህ እያለች ጭንቅ ስላለኝ ሽማሪ ሽማሪ ከላይ ተጠብቅሻለሁ እህቴ ደግሞ እሺ ብላት ትጠብቅሻለሁ፣ ትላት አለያያችሁ እንግዲህ ትርፋን ጀት ነው። እና እኔ እንጃ እኔ ምን እንደምላችሁ አላውቅም። ወላሂ ለአዚ ሙዶች እና እህቴን ጉድ አድርጋታለች። ተጠንቀቁ። በቃ እንደዚህ አድርጋ ጭበርብራ ሶስት መቶ ሁለት መቶ ሃምሳ ሺህ ብር አምስት ሺ አምስት መቶ ሪያል ማለት በጣም ከባድ ነው። ያንን ስንት አመት ስንት ወር ግማሽ የአመት ግማሽ ምሰራ ነው ይህንን የምትከፍለው ማለት ነው። አገር ልትገባ የተዘጋጀች እና በጣም የሚከብድ ነው። ቪዲዮውን ሸራ አድርጉት። አደራ፣ አደራ መላችሁ ሸራ አድርጎ ማለት ነው። በኛ የደረሰ እንዳይደርስባችሁ። አስባችሁታል እንግዲህ የቤተሰብ ነገር ነው። ምክንያታቸው እንዲሆነብን እያሉ ብዙዎች የተጭበረበሩ ናቸው። ግን የት እንደው ዱዓም አድርጉ፣ ዱዓም መታረግ በቃ አላህ ያደርጋል። ምክንያቱም ይሄ አንዴ ያላ ከድሮት ይሏል ምን እናደርጋለን? የቤተሰብ ክፉ ሲሰማው በቃ ያኔ ወንድሟን ታተርፋለች ብለን እኔ ወንድሜ ስለሞተ በቃ ብዙ ነገር አለ፣ ብዙ ምክንያት የሆንላችንም አለ ስላችሁትና ሁሉም እንደኛ የሚመስለንም ነገር ይመስለኛል። እና ግን አደለም ሰው እንዳታምኑ ሴት ለሴት ጨካኝ የሚሆኑ በአሁኑ ሰዓት ማለት ነው። ግን ለጊዜው ይጠቅማት ይሆናል። ይሄ ብር ህዝብ የላ ሆነ መልዋት ሲል ህዝብ የላ ሆነ መልኩን ላላ መስጠት የሚጠበቅብን ለጊዜው ይጠቅማታል። አኼሯን ግን ስንት የመዳምን ፊት አይተን ብለን ያንን እንግዲህ ለሀዋላ ለሹፌር የኛ የምናምነው ነው የኛን ሁል ጊዜ ስለሚልክልን ላከልን። ግን ያው የእሱን ብር ምንከፍል አሁን እኛን እሱ አላጠፋም ምክንያቱም እናቃታለን ብለው ነው እህቴ ናት እና አንዷን፣ ሁለታቸውም ማለት እንደዚህ የሆኑትን እና በጣም የሚከብድ ነገር ነው። እህቶች አደራ ተጠንቀቁ ነው የምላችሁ ማለት ነው እንግዲህ

እንደ አደራ ቪዲዮውን ሼር አድርጉልኝ። በምታግዙኝ ነገር ካለ አማነ ተባብሩኝ ነው የምላችሁ፣ ማለት ነው ለሌሎች ሊደርስ ሌሎች እንዲማሩበት። የኛ አንድ ጊዜ ተበልቷል የማይመለስ ነገር ነው፣ ግን አሁን በፖሊስ እንትናል አይታችሁታል። ሰው የሌለሱ ይሄን ማድረግ አይችልም። እሷም ደግሞ አጥፍታ አጥፍታለች። በእርግጥ ስተቱ ከእኛ ነው እኔ ይሄ ነው ልላችሁ አልችልም። አማነ ቪዲዮውን ሽር አድርጉ ላይክ አድርጉልኝ። እንዳትበሉ እህቶቼ ወንድሞቼ ተጠንቀቁ። ሀራሚን ገዝቷል በቃ እና በጣም የሚያስፈራ ጊዜ ላይ ነው የደረሰው ማለት ነው እሱ እንግዲህ

የሌላ ይልካሉ ይሄ ሰዶ ልኮልናል ብለው ማለት ነው። አውቀው ሳይላክላቸው እና በጣም የብዙ የላኩላቸውን ከሌባ ተሰማርተዋል። እራሳችሁን ጠብቁ እህት ወንድሞች ይላችኋሉ። ከዚሁ እሰናበታችኋለሁኝ። ቪዲዮ ደስ ካላችሁ ላይ ከርቡ ግን ሸራ አድርጉ፣ ሸራ አድርጉ አማን ማለት ነው እዚህ ላይ የ በቃ እኔ እንጃ ውስጤ ሁሉ ሰላም የለም። ሁላችሁም ሰው ቤት ያለን ሰው እናውቀዋለን። ስንቱን አንዱን ይህንን ብር የምናመታ ማለት ነው። ስንት ሰርተን ስንት የመዳምን ፊት አይተን ተገልምጠን፣ በልጆቻቸው ተገፈን ተመተን ነው መጨረሻ ላይ ግን በማይሆን ሰዎች ታታለው ሲወሰድ በእርግጥ ጥፋት ይኛ ነው። ግን ደግሞ ወንድሜ እንደዚህ ሆኗል፣ እናቴ እንደዚህ ሆናል ላይ ሲባል ነግበኔ በኔ ብለን ነው ማለት ነው። እና ዱዓ የምታደርጉልኝ አላህ የሳት ያድርግልኝ ብላችሁ ዱዓ አድርጉልኝ። ለእናንተም ትምህርት ይሆናል። እንግዲህ ሰምታችኋታል። ሌላ ቦታም ይቺ ልጅ ሪከርድ ልታረግላችሁ ትችላለች፣ ስልክ ቀይራ እና አማነ። አደራ ነው ምላችሁ። ያው ስልክ ቁጥሯ እንግዲህ ይሄ ነው ስልክ ቁጥሯን ላሳያችሁ። በእርግጥ አሁን ያንን አጥፍታለች። ስልክ ቁጥሯን ያን የተጠቀመችበትን አጥፍታለች። ብዙ ነው ስልክ ቁጥራቸው። ወላሂ ይሄ ነው አልላቸውም። ብዙ ስልክ ቁጥር አላቸው እና አደራ፣ እህት ወንድሞቼ፣ አደራ ነው ምላችሁ። ተጠንቀቁ ማለት ነው። ብዙ ነው ስልክ ቁጥራቸው። እንግዲህ ማሻአላ ተብሎ ነው። እሷ ወላሂ ወላሂ ትላለች ግን ሙስሊም አይደለችም። ይሁን እንግዲህ ይሄ ነው የምታረገው ሪከርድ በቃ ብዙዎች እንዲህ ናቸው። አሳሳች፣ አወናጋጅ አሉ፣ ብዙ ብዙ አሉ። ወላሂ ባሰማችሁ ማለት ነው በእኔ ራ- ራሱ የሚመጡ ማለት ነው። ግን ያው እህቴ ተሳሰተች ይሄ ሁሉ ተደረገ ማለት ነው። እና ማነ ለሌሎች እንዲደርስ ሸራ አድርጉልኝ እላችኋለሁ። ሶስት መቶ ሺህ ብር ማለት ከባ ቀላል አይደለም። አገር ገብታ እህቴ ይዛው የምትሄደው ነው። እንግዲህ እንደሱ የምትከፈል ያለችው። አመሰግናለሁ። ከዚህ እሰናበታችኋለሁ። ባይ ባይ።